ዕለታዊና ወቅታዊ የምንዛሬ ዋጋ ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰና እየተለዋወጠ ይገኛል። በዛሬው ዕለትም ያለው የምንዛሬ ዋጋ ተመን በጥቁር ገበያ እንዲሁም በባንክ ጨምሯል ወይስ ቀንሷል? አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ሁሉ፣ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ህዳር 11 2018 ዕለታዊ ወቅታዊ የምንዛሬ ዋጋ በጥቁር ገበያ በዛሬው ዕለት ጨምሯል ወይስ ቀንሷል? እንዲሁም ከህጋዊ ባንኮች በዛሬው ዕለት ጨምሯል ወይስ ቀንሷል? የጥቁር ገበያ የ16 ሀገራትን በባንክ የሰባት ሀገራትን መረጃ ይዘንላችሁ ቀርበናል። እንግዲህ በዛሬው ዕለትም በተወሰኑ ሀገራቶች ላይ ጭማሪ ተደርጓል። በተወሰኑ ሀገራቶች ላይ ደግሞ ቅናሽ ተደርጓል። የትኛው ሀገር ጨምሯል፣ እንዲሁም የትኛውስ ሀገር ቀንሷል የሚሉትን ሙሉ መረጃ ወደ እናንተ የምናደርስ ሲሆናል ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በዛሬው ዕለት እንግዲህ የዶላር የምንዛሬ ዋጋን ስንመለከት ከትላንቱ ያን ያክል ልዩነት ባይኖረው አንድ የአሜሪካ ዶላርን ስንመለከት 182 ብር ከ50 ሳንቲም ሲመነዘር 100 የአሜሪካ ዶላር 18250 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 128 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 12820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ሁለት አንድ ዩሮን ስንመለከት 210 ብር ከ04 ሳንቲም ሲመነዘር 100 ዩሮ 21 ሺህ ከ4 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። እንግዲህ ክብራን ተመልካቾቼ እጅግ ከፍተኛ ጥንቃቄ ማድረግ እንደሚገባችሁ በተደጋጋሚ ወደ እናንተ እየገለጽኩ ነው። ይኸውም እንግዲህ ገንዘባችሁን በህገወጥ መልኩ የምትልኩ ያላችሁ የቻናል ቤተሰቦች፣ መንግስት ከቅርብ ጊዜ ወዲህ በጥቁር ገበያ ላይ ከፍተኛ የሆነን እርምጃ እየወሰደ እንዲሁም ሐዋላ የሚሰሩትን አካውንቶች እያገደ ስለሆነ ጥንቃቄ አድርጎ ገንዘባችን አበቃለት ከማለታችሁ በፊት በህጋዊ መንገድ ልካቸው ብትጎዱ ይሻላል ቢያንስ አገራችሁን እንኳን ይጠቀማል ነገር ግን እናንተ በዚህ በህገወጥ መልክ ገንዘባችሁን ላክ ብላችሁ ሰጥታቸው አካውንቱ ቢታገድ ገንዘባችሁ ዱቄት ስለሚሆን ይህንን ከግንዛቤ ውስጥ ልታስገቡ ይገባል እላለሁ እንግዲህ እንደ ወንድማዊ ምክሬ ምርጫው የእናንተ ነው ሌላው ፓውንድ ስተርሊ ነው በዛሬው ዕለት አንድ ፓውንድ ስተርሊ ሁለት መቶ ሰላሳ ሁለት ብር ከ80 ሳንቲም ሲመነዘር 100 ፓውንድ ስተርሊን 23280 የኢትዮጵያ ብር ሲመነዘር እንደሚውልና ፓውንድ ስተርሊን እንግዲህ ወደ 6 ብር አካባቢ ቅናሽ ታይቷል። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 590 ብር ከ09 ሳንቲም ሲመነዘር 100 የኩዌት ዲናር 59 ሺህ ከ9 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬ ሁለት የኳታር ሪያል መረጃው የለንም። ኳታርን አካባቢ ያላቸው በዛሬ ሁለት በስንት ሲመነዘር ውሏል የሚለውን እንደ ወትሮ በኮመንት አስነብቡን። የሳውድ ሪያል እንግዲህ ስንመለከት 47 ብር ከ72 ሳንቲም ሲመነዘር 100 የሳውድ ሪያል 4772 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኢምሬት የዱባይ ድርሃምን ስንመለከት 48 ብር ከ05 ሳንቲም ሲመነዘር 100 የዱባይ ድርሃም 4805 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 477 ብር ከ10 ሳንቲም ሲመነዘር 100 የባህሪ ዲናር 47710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ ስዊስ ፍራንክ 223 ብር 15 ሳንቲም ሲመነዘር 100 የስዊስ ፍራንክ 22315 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 254 ብር ከ20 ሳንቲም ሲመነዘር አንድ መቶ የጆርዳን ዲናር 25420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ ኦማር ሪያል 469 ብር ከ90 ሳንቲም ሲመነዘር አንድ መቶ የኦማር ሪያል 46990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 117 ብር ከ60 ሳንቲም ሲመነዘር አንድ መቶ የአውስትራሊያ ዶላር 11760 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 24 ብር ከ20 ሳንቲም ሲመነዘር አንድ መቶ የቻይና ዩዋን 2420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 52 ብር ከ09 ሳንቲም ሲመነዘር 100 የእስራኤል ሽቅል 5209 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ከህጋዊ ባንኮች መካከል የሮሃ ፎሪክስ ዕለት የምንዛሬ ዋጋ ተመንን ስንመለከት አንድ የአሜሪካ ዶላርን 173 ብር ከ01 ሳንቲም ገዝቶ 176 ብር ከ47 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 219 ብር 56 ሳንቲም ገዝቶ 223 ብር 95 ሳንቲም እየሸጠ ይገኛል። ዩሮን 194 ብር 62 ሳንቲም ገዝቶ 198 ብር 51 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 204 ብር 60 ሳንቲም ገዝቶ 208 ብር 69 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 45 ብር ከ83 ሳንቲም ገዝቶ 46 ብር ከ75 ሳንቲም እየሸጠ ይገኛል። የሳውድ ሪያልን ስንመለከት 45 ብር ከ41 ሳንቲም ገዝቶ 46 ብር ከ32 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ76 ሳንቲም ገዝቶ 23 ብር ከ22 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። በዛሬ ሁለት እንግዲህ ያለው የምንዛሬ ዋጋ በጥቁር ገበያ በተወሰኑ ሀገራት ላይ ጭማሪ፣ በተወሰኑ ሀገራት ላይ ቅናሽ ያለውን በንጽጽር እንግዲህ ወደ እናንተ አድርሰናል ማለት ነው። በተለይ የምንዛሬ ዋጋ ከጊዜ ወደ ጊዜ ከቀን ወደ ቀን እየተቀያየረ ብዙዎቻችንን እያስገረመ ነው። ለሀገራችን ሰላም፣ ለህዝባችን አንድነት ጸሎታችሁ፣ ዱአችሁ አይለየን እያልን እንግዲህ ለዛሬ ያስኩላችሁ መረጃይን ይመስላል። ቪዲዮን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያውያን ወንድሞች እንዲደርስ አድርጉ። ለቻነላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የምንለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቱን ማብራታችሁን አትዘንጉ እያልን እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።